ያኔ ጀምሬ የነበር አንቺ ሀይሚን ነው የምትወጃት ብሩክ እንትን ምናምን የሚሉ አሉ። እንደዛ አይደለም ወንድ ልጅ በተፈጥሮ ልክ አሁን እንዳልሽ ወንድ ልጅ ይጎዳ ማለት ሳይሆን፣ ወንድ ልጅ የመቋቋም ችሎታ አለው ከሴት አዎ። ሴት ይባላል እንጂ ሴት ልጅ ቶሎ ስብራለች፣ ወንድ ልጅ ሊወጣው ይችላል። በሌላ ብዙ ነገሮች አሉ ወደኋላ ብናያቸው እና ሴት ልጅ ግን እኔ ታሳዝነኛለች። በተፈጥሮ ግን ወንዶችም በጣም በጣም ሴት ልጅ ግን ገባሽ ወንድ ቆይቶ ቆይቶ ሌላ ሴት የመማረጥ እድል አለው። ሴት ልጅ ግን አንዴ ከተጎዳች ግን ተጎዳች ግን አንድ አንድ ሴት ልጅ ከተከዳች መልሳ ሌላ ሰው እንትን ማድረግ በጣም ይከብዳል። ሌላ ሰው እኔ ሁሉ አንድ ምሳሌ ኢትዮጵያ፣ ደግሞ የሆነ የራሴ ስራ ሆቴል ተምሬ ድረስ ተምሬ ሆቴል ና ሆቴል ተምረን ትሬኒንግ እዛ አሰራ የሆነች ልጅ ከአረብ ሀገር ነው የመጣችው። ሳውዲ ነው ምናምን እና የልጅነት ፍቅረኛዋ ነው ጥላው ስትሄድ። ከልጅነት አብረን ነው ያደግነው አለች የሆነ ምድ ውስጥ ነው ብቻ ማደጉስ፣ እና አብረው አድገው በጣም ቆንጆ ልጅ ነው፣ አብረው ነው ያደጉት። ስትሄድ በእርግጥ ምን ብሎኛል አለች፣ እንዳትሄጂ ስለኝ፣ አይ ሄጄ ተለውጪ ልምጣ፣ ለሁለታችን ይሆናል ታት ሄጂ ምናምን ብሎኛል በእርግጥ አለችኝ። ተለም ተለውጪ ምን ብዬ እመጣለሁ ሰርቼ ግድ የለህም ለሁለታችን ነው ምናምን ብላ ሄደ። ስትመጣ ግን እሱ መስሪያ ስራ ይሰራ ነበር። ከመስሪያ ቤት የሆነ ሴቶች የሚያጠምዱ የለ ብቻ ከሆነ ሴት ጋር እንትን ብሎ ጠበቃ ልጅቷ እዛ ስራ መፈልገው ይሰራል። እየሰሩ ብዙ ልጆች ብዙ አሉ። ብቻ እንትኑን ለማግኘት ነው ወረቀቱ ትሬኒንግ ሶስት ቀን ሆቴሉ የሚያስተምርሽ ሆቴል ሶስት ቀን ትሬኒንግ አድርጊ እዚህ ጋር ብሎ ሲልክሽ ነው እኔ የሆነ እስተሚሰል ዝም ብዬ ቁጭ እንዳልል ኮምፒውተር ላይ ራሴ ልሉ አፋራን እኔ ያው እንደዛ ነው። እኔ ቁጭ እንዳልል ነው። ኮምፒውተርማ የተለያየ ነገር እማራለን። ቁጭ እንዳልል ነው ነገሮች እንዲ ሰለተባልኩኝ ቁጭ እንዳልል ነበር። ገና ከእሱ ጋርም አልተጋባንም እና የተለያየ ነገር እንትንላለሁኝ የራሴ ነው የግድ ስራም ስራ ነበር እና በትርፍ ጊዜ ነው እና እዛ በቃ አሳዘነችኝና አንቺ ሰው ሲስቅ

እንቱን ትላለች ወይኔ ታድክ ነው የሆነ ጓደኞቿ ፈልገው ደህና ሳመጡላት እንድትረሳ በቃ ፈልገው ሲቀጥፍ ነገር በፍጹም አይታውቂያትም። በፍጹም ቆይ፣ እሱ ምንድን ነው የሚያደርግልሽ ልጁ ደግሞ እድድ አድርጓል አሉ በኋላ ስላት፣ ምንድን ነው የምትፈልጊው? ምን ላድርግልሽ? ምን ባደርግልሽ ነው የእሱ የሚያደርግልሽ የማደርግላት ማደርግላት ምን ማደርግልሽ? በቃ ልጁ ወዷት እየፈለገው መስዋዕት እና ሊከፍል ፈለገ። እሷ ግን በፍጹም ልቧ ጥቁር በቃ የውሸት እስቲ የምትረሳ መስሏት ትሄዳለች። ይ የታሪክ ቆይ ልንገርሽ፣ ልጁ ገና ፍሬንድ ነው ይዞ ይጠብቃት ግን፣ መጨረሻ ላይ ልንገርሽ፣ እኔ እዛ ዕለታት በአጋጣሚ ስራው ላይ አልነበርኩም። የሆነ ሰርግም ይመጣል እዛ ወቴል እና ሰርግ ላይ ተመድበው እያሉ ማን ቢሆን ሰርገኛው ጥሩ ነው። አንድ ቀን ልጁ አጋጣሚ የዛን ቀን እ የተመደበችው እሷ ነች። እኔ የለሁም ስመጣ፣ በሌላው ቀን ስመጣ ይሄ በቀደም ከነ እንኳን አልነበረች አሉ። እዛ ቋሚ ሰራተኞች ትልልቆች አሉ፣ በእኛ እድሜ የሚበልጡ ከነሱ ጋር ነው አብረን። እኛ ደሞ በእኛችን እኛ ከነሱ ምናንተን አብረን ነው ከእነሱ ጋር ነው ወይ ሳይሳት ላይ በቀደም እንኳን አልነበረች። ልጁ ሰርገኛ ሆኖ አይመጣም። ስለ ይኸውልሽ ይኸው አገልግሎት ጋር ይሄረት፣ ከዛ ሰዎች ምናሏት አሏት አላስተናግድም ብላ ስትደበቅ፣ እንደውም አንቺ ሄደሽ እንኳን ደስታ አለ ብለሽ ሄደሽ ምትል ጀግንነትሽን አሳየሽ።

እኔ ከዚህ በላይ ደስተኛ አልሆንም ብሎ ተቆርጦ የሚነሱ እኮ አሉ። እና አንዳንዴ እንደዚህ የሰው ህይወት እንደዚህ እንትን የሴቶች ያ ወንድ አይጎዳም ማለት እኮ አይደለም ወንድም ሴት ልጅ ጋ ሴት ልጅ ስታፈቅር ከልብ ሆኖ ነው የምታፈቅረው። ገባሽ? ወንድ ልጅ እኮ አያፈቅርም አይደለም። ገብቶሻል? አ ግን ሴት ልጅ ግን ትንሽ ነው የሚበቃት። በጣም ትንሽ ነው የሚበቃት። አዎ፣ ትንሽ ነገር ነው የሚበቃት ለሴት ልጅ ለመጎዳት በቃ ልብሽ ስትሰጪ ይሄ እንትን አይደለም ከነ በቃ ስጥት ነው የምታረጊው። ሴት ልጅ ሰጥ ምን ነገሯት በቃ ነው የምታረጊው። ታምናለች እና ትፈልጋለች እና በጣም በጣም በቃ ይሄ አይ ብሩኬ ነው ኤግዛምፕል፣ እንደዛ ማለት እኮ ነው። ለዛ እኮ ነው ሰው የሚሳበው ተመስጦ የሚያያቸው፣ እና ፍቅር ያስይዛሉ እኮ በጣም ምታያቸው እነሱን ራሱ አንቺ አጠገብ የሌለ ፍቅረኛሽን ሁሉ ታስቢዋለሽ። በጣም በቃ ለእናንተ ገና ፍቅረኛ ለሌላችሁ እንድታስቡ ያደረጓችኋል። ለእኛ ደግሞ ያለፍንበትን እንድናስበው እንድናስበው፣ እንደዚህ አሳልፈን ነበር። እኔ አንዳንዴ ይይህ ዘመን አለፈ፣ እንደው እንደገና በመጣ ራን ያው ደግሞ አቴንሽን ያመጡት ደግሞ ልጅ ልጅ ልጅ እየተባለ ነው። እሱንማ ድራማ እየሰሩ ነው። ገና ናቸው። ገና አላቂሽ ትናንትና አሁን ምንድነው? ለምን ጥለኸኝ የሄድክ ብላ በሩን ክፍት አድርጋ ዝግት እያደረገችበት። እንዲ ነው እንዴ ትዳር? አሁን ትዳርም ቢሆን ዝግት። ስለዚህ በትንሽ በትልቁ እያኮረፍሽ አለ እኔም እንደዚህ አይነት አሁን መጀመሪያ የገባው አካባቢ መጀመሪያ አካባቢ ትንሽ አስቸጋግሮኝ ከዛ እያስተማረኝ እየኮረኮመኝ እንትኑ ትዳሩ ራሱ እያስተማረኝ እያስተማረኝ ቤት ነው ገባሽ። እንደዚህ ታላላ ቤቶች ብዙ እኔ እሰማለሁ። ቁጭ ቤት እንደ አንዳንዴ ሲነግሩኝ ሰው ደስ የሚለው እኔ ፀባይ አንዳንዴ ካሳለፉትም ከምንም አክስቴ ምንም እንደዚህ ሰው ሲነግረኝ እሰማለሁ፣ አዳምጥ እና አብላላለሁ የሚጠቅመኝን ወስዳለሁኝ፣ የሚጎዳኝን ነገር በቃ የራሴ የሆነ አመለካከት አለ። እንደዛ ነው እንጂ ዝምብሎ እኔ የሚገባኝ ዕድሜ ላነሰ ያልበሰልክ ሳይሆን ትዳር እንደዚህ እውቀት ነገር ይፈልጋል። ገባሽ የታናሽነት ይሄዳለ ወጣ አይሰራ ማለ ነ አንዳንዴ አንዳንዴ አለበት አንዳንዴ ደግሞ ፍቅር ነው በቃ ብልሽ ልይ መለየት ከእሷ ጋር ለአንድም ደቂቃ ስለማትፈልግ እኮ ነው። ገብቶኛል ግን ቱግ ግከ አንቺ እንደ ፀባዩ ተሸካክመሽ ተላልፈሽ የምትኖሪበት ነገር ነው ገባሽ? ምክንያቱም ፍጹም ሰው የለም። በዚህ ዓለም ላይ ስትኖሪ ድክመት፣ ሁላችንም ድክመቶች አለብን። ተራርመሽ ተቻችለሽ ተላልፈሽ፣ ይሄኛው የትኛውን ብተው ሰው ይሻለ፣ የትኛውን ደግሞ ተነጋግረሽ ቁጭ ብለው ለመነጋገር ራሱ ትጉ ትጉ ይላሉ እነሱ አሁን። ሁለቱ እንደዛ አይደለም ነገሮች ሁሉ ማስተካከል አለባቸው። አሁን እንዲያውም እየሰማው ትልቅ ቁስል እናንተ ጋር ከመምጣት በፊት የሆነ ቤት ይመጣሉ ይመስለኛል። ነገ አላውቅም እና ምከሪ ሲሏት ነበር። አንዷም እዚህ ትልልቆች አሁን ደግሞ በአሁኑ ሰዓት ደግሞ ደስ የሚለው እያየው ያለሁት ብዙ እናቶች እያገኙ ነው። እና ሀይሉ ብዙ እናቶች እግዚአብሔርን እግዚአብሔር ይባርካቸው። ብዙ እነዚህ ቢኮችም ሆነው ብዙ እናቶች አሏቸው። አሁን እንደዚህ በጣም የሚወዷቸው እንደ እናት የሚመክሯቸው የሚመስሏቸው አንዳንዶቹ በጣም ጥሩ ጥሩ ተናጋሪዎች፣ በጣም ጥሩ በእድሜኛ ልጆቻችን ይሆናሉ። እንደነሱ የሚያህል እድሜ ያለው ልጅ አለ ምናምን የሚሉ ሰዎች እሰማለሁ፣ አልፎ አልፎ ወይ ደግሞ ዩቱብ ላይ ይመጣል። እኔ ብዙ ጊዜ አሁን ቲክቶክ ላይ ላይ ላይ ብዙ ቲክቶክ አልገባም፣ በተለይ አይመቸኝም ወይ ምንድን ነው ማለት ከፍቼው ስራ ላይ ከተመቸኝ ከፍቼው በዙሪያ እናትም የሚሆኑ ያሳለፉትን ሕይወት የሚናገሩ አሁን ብሌን ቤት ብዙ ልጅ ጥሩ ጥሩ አስተያየት የሚሰጡ ልጆች አሉ። ብሌን የምትባለው ልጅ እዚህ ላይ ነው። እሱ ደስ ማለት ነው። አላውቃትና ግን የመጀመሪያው ቀንም እንደዛ በፍራንኮ የተነሳም የሆነ ነገር ተብሎ ተለጥፈዋል። ትዝ አይዞሽ አንዳንድም አለ። ግን አሁን እናንተ ድሮ የምታረጉት እናንተ አሁን ሁለት ወር ሙሉ ያደረጋችሁ ጥሩ ነው። እንደዛ አስተያየቶች እና አሁን አንዳንድ ደግሞ አለ ሰው ና ኔ የምትባለው አሁን ሰው ጊፍተር ነገር መሰለች ይመስለኛል። አላውቅም። ተለያዩ። አሁን ና እንደዚህ ጥሩ እናቶች ስላሏቸው አሁን በጣም የወዳቸው ሰው እየወጣ ነው። ቲክቶክ ላይ እየመጣ ነው እንደው እና የሚጠቅማቸውን ምክር አሁን አሳልፈናል እያሉ ነው የሚናገሩት። ከእነሱ ከሰው የሚጠቅምሽን ትወስጃለሽ፣ የማይጠቅምሽን ደግሞ ትተያለሽ። ስለዚህ ራስሽ ነሽ የምትወስኝ። እኔ አሁን እንዲህ ታላላቆቹ የሚመክሩኝን ምክር እናቴን ደግሞ ብዙ አማክራታለሁ፣ ጠይቃታል። እሷ ትዳሯ እንዴት አድርጋ እንዳረዘ እንዴት እንደዚህ ድረስ እንደደረሰ እንዴት እንደሆነ ትነግረናለች። ምን አይነት እንደሆነ ትዳር እና

እህትሽ ብታይ ሊቀጠቅብኝ እኔ ጉዲ ያክስቴ አለች አጠገብ እንደዚህ አይደለም። እሷ ደግሞ ትዳር ያየሽ አሁን ቤታችን ውስጥ ያለች እና እንደዚህ ነው። የትንንሽ ነገሮች ገባች። አንዳንድ ደግሞ ትዳር ላይ ያሉ የሚመክሩትም ስታይ ትንንሽ ነገሮች ያጋጩ ነበር። አሁን አንዷን ፓስተር ነች እና ሰምቻት አንድ ጊዜ ካርሲ አለች ባለ እዛ ጋር በተጋባን በስንተኝ ፍቅረኛ ሆነን ያላየሁትን ነገር ማየት ጀመርኳለች። ለምሳሌ አለች ባለትዳሮችን ስትመክር ነው። ካርሲውን እዛ ጫምቶ እዛ ቁጭ እዛ ቁጭ እዛ ቁጭ እኔ ነሽ ሽሽ ብሎኛ አለች። በሶስት ወሬ ነው በሁለት ወሬ እናቴ ጋር ሄደች። እናቴን እንደዚህ እንደዚህ ያደረግብኛል እኮ ምናምን ሰው ያንቺ አሁን በሁለት ወራት የአንቺ አባት ደግሞ እስከ ዛሬ